ባለቅኔ መንግስቱ ለማ በአውሮፓ በሚማርበት ወቅት ሜሪት አደሰ ከተባለች ኢትዮጵያዊት ኮረዳ ጋር ጉም የሚያስጨብጥ ፍቅር ይዞት ነበር። ኮረዳዋ ከንፈር ላይ ከንፈሩን ለማስቀመጥ የሚያስችለውን የረዥምና የአጭር ጊዜ እቅድ ነደፈ። ከእለታት አንድ ቀን መንግስቱ ለማ የከጀላትን ልጅ እንደምንም አግባብቶ ሲኒማ ጋበዛት። ሲኒማው እንዳከተመ ቤቷ ድረስ ሸኝቷት በር ላይ ካደረሳት በኋላ በሲኒማ ውስጥ ያሉት ፈረንጆች እንደሚያደርጉት በጉድባይ ኪስ ላይ አቀልጣት ከንፈሩን ከሰገባው መዘዝ አደረገ። ከዚያ በኋላ በአካባቢው የተሰማው ሟ የሚል ሳይሆን ጧ የሚል ድምፅ ነው። የዚያን ቀን ምሽት በመንጌ ፊት ላይ ያረፈው ጥፊ ለአማርኛ ስነ ግጥም ትልቅ አስተዋጽኦ አድርጓል። ሰላም ጤና ይስጥልን፣ እንዴት ናችሁ? የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ዛሬም በጥበብ ነበር መሰናዷችን ደማሙ ብዕረኛ መንግስቱ ለማ እናነሳለን። የክረምት መጀመሪያ የወሩ መጀመሪያ እንዲሁም የዚህ ሳምንት መጀመሪያ ሰኔ አንድ እሁድ የመንግስቱ ለማ የልደት ቀን ነበረ ከ አንድ መቶ አንድ ዓመታት በፊት ሰኔ 1 1916 ዓ ም ደማሙ ብዕረኛ መንግስቱ ለማ ከአባታቸው አለቃ ለማ ኃይሉ ከእናታቸው አበበች ይልማ በሐረር ከተማ የተወለዱበት እለት ነበር። እኛም ይህንን ታላቅ ባለቅኔ በዛሬው የጥበብ መሰናዷችን እናነሳለን። እስከ መሰናዷችን ፍጻሜ ድረስ ብትቆዩ ከህይወት ታሪኩና ከስራዎቹ አበርክቶ በተጨማሪ መንግስቱ ለማን የተመለከቱ አሪፍ አሪፍ ጨዋታዎችን ታገኛላችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ ድረስ መልካም ቆይታ። በእውቀቱ ስዩም ስለ መንግስቱ ለማ ታዋቂ ግጥምና ስለ መንግስቱ ለማ የጠበሳ ገጠመኝ አስመልክቶ የጻፈውን በማቅረብ እናስቀድም። ባለቅኔ መንግስቱ ለማ በአውሮፓ በሚማርበት ወቅት ሜሪ ታደሰ ከተባለች ኢትዮጵያዊት ኮረዳ ጋር ጉም የሚያስጨብጥ ፍቅር ይዞት ነበር። ዝርዝሩን ደማሙ ብዕረኛ በሚለው ግለ ታሪክ ውስጥ ተርኮታል። መንግስቱ ለማ ኮረዳዋ ከንፈር ላይ ከንፈሩን ለማስቀመጥ የሚያስችለውን የረዥምና የአጭር ጊዜ እቅድ ነደፈ። ሴትን በመማረክ ረገድ በመንግስቱ ለማ ጊዜና በአባቱ ባለቃ ለማ ዘመን መካከል ከባድ ልዩነት አለ። ባለቃ ለማ ዘመን አንዲት ሴትን ከፈለግካት ጉልበት ክን ተጠቅመት ትማርካት አለ። መፍትሔው አበባ ሳይሆን የወይራ ሽመል ማበርከት ነው። በፈረስ አባረ እንስሯን ጀርባዋ ላይ ሰብረ ወደ ጫጉላ ይዛ ትዘምታለች። መንግስቱ ለማ ለአቅም አእምሮት በደረሰበት ዘመን ላይ የነበረው ስልጣኔ ሴቶችን ከተጠቂነት ወደ አጥቂነት አሸጋግሯቸዋል። ቆነጃጀጅትን የሚታዩ እንጂ የማይበሉ ፍሬዎች አድርጓቸዋል። በዚያ ዘመን ህጉን ሳትጋፋ ልጅቷንም ሳታስከፋ አንዲት ቆንጆ ሴት ከንፈር ላይ ለመድረስ ረጅምና መራራ ትግል ማለፍ ይጠበቅብሃል። የደጋማርና የቆንጆ ልጅ ከንፈር ወድቀው ካልተነሱ በዋዛ ይደፈር እንዲል ገጣሚ ሙሉጌታ ተስፋዬ ባበበ ተካዜማ ከእለታት አንድ ቀን መንግስቱ ለማ የከጀላትን ልጅ እንደምንም አግባብቶ ሲኒማ ጋበዛት። ሲኒማው እንዳከተመ ቤቷ ድረስ ሸኝቷት በር ላይ ካደረሳት በኋላ በሲኒማ ውስጥ ያሉት ፈረንጆች እንደሚያደርጉት በጉድባይ ኪስ ላይ አቀልጣት ከንፈሩን ከሰገባው መዘዝ አደረገ። ከዚያ በኋላ በአካባቢው የተሰማው ሟ የሚል ሳይሆን ጧ የሚል ድምፅ ነው። የዚያን ቀን ምሽት በመንጌ ፊት ላይ ያረፈው ጥፊ ለአማርኛ ስነ ግጥም ትልቅ አስተዋጽኦ አድርጓል። በጠራ ጨረቃ በጠራ ጨረቃ በኩለ ሌሊት ዐይኖቿ እያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍቀፋት አላወላወለም ወጣቱ ታዘዘ ወገቧን አንገቷን በእጅና እጇ ያዘ ምንም እንኳ ጡቷ እንደ ሾብ ይዋጋ ጣቷ በመሆኑ የጉማሬ አለንጋ ጆሮ ግንዱን ሰማው በጥፊ ሲናጋ። በጠራ ጨረቃ በኩለ ሌሊት ዋ ጀማሪ መሆን ዋ ተማሪነት። ይሄ የመንግሥቱ ለማ ታዋቂ ግጥም ነው። የግጥሙ ቀስቃሽ የሆነችው መንግስቱ ለማይከጀላት የሜሪት አንደሰን ፎቶግራፍ ባየሁ ቁጥር አይኔ አስቀድሞ የሚያርፈው መዳፏ ላይ ነው። ጆሮ ግንዱን ሰማው በጥፊ ሲናጋ የሚለው መስመር ግነት አለመሆኑን ለመረዳት የእጇን መዳፍ ግዙፍነት ማየት ይበቃል። ከበእውቀቱ ስዩም አንወጣም። በእውቀቱ ስዩም መንግስቱ ለማን አስመልክቶ ሌላ የጻፈውን ጽሑፍ እናክልላችሁ። የወንድ ዱላና የሴት መላ ትላለች። ስለ ጠለፋ በተነሳ ቁጥር ብልጭ የምትልብኝ ታሪካለች። የባለ ቅኔ መንግስቱ ለማ አባት አለቃ ለማ ተርከዋታል። ጊዜው በዘመነ መሳፍንት ሳይሆን አይቀርም። ከመንግስት የታዘዘ ጦር ከበጌ ምድር ወደ የጁ እየተመመ ነው። ሰራዊቱ ዋድላ ላይ ሲደርስ የሰራዊቱ መሪ አይናቸው አንድ ነገር ላይ አረፈ። አንዲት ትንሽ ልጅ ከጓደኞቿ ጋር ከገበያ ትመለሳለች። የጦሩ መሪ ሲያዩዋት አለቅጥ ጎመዡ። አሽከራቸውን ያዝና ጫንልኝ ብለው አዘዙት። አሽከርየው እየጋለ በደረሰባትና ብድግ አድርጎ ፈረሱ ላይ ያፈናጠጣት። ጓደኞቿ አካባቢውን በጩኸታቸው አቀለጡት። እድለ ቢሷ ቴና ከደብረ ታቦር በታች ወደሚገኝ አገር ተወሰደች። የበጌ ምድሩ መኮንን ልጆችን አስወለዳት። በጥንቱ ልማድ ጠላፊዋ ኃይለኛ ዘመድ ካላት በጠላፊ ላይ ይዘምታል። በዚህ ምክንያት ድብን ያለ ጦርነት ሊቀሰቀስ ይችላል። የዚች ልጅ አባት ግን ለውጤ ኃይሉ የተባሉ አንድ የዋድላ ደብተራ ነበሩ። አቅማቸውን ገምተው ዝም ያሉ ይመስላል። ተጠላፊዋ ባለችበት ሆና አገሯን፣ ልጅነቷንና ቤተሰቧን ስትናፍቅ ኖረች። ታዲያ አንድ ጊዜ የሆነ የቆሎ ተማሪ ደጇ ላይ ቆሞ በእንተ ስለ ማርያም ብሎ ሲለምን ትሰማለች። እንጀራ ይዛ ትወጣና ከየት ሀገር ነ የመጣ? ከመቄት ለውጤ ኃይሉ የሚባል ሰው ታውቃለህ? እሳቸውን ማንም አያውቃለ እንደ ወንድማችን ናቸው። አባቴ ነው፣ ስታገኘው መታ አትወስደኝም ወይ በልልኝ። አባትየው ግን ገስግሰው መጥተው አልወሰዷትም። የመንግሥቱ ለማ አባት ተራኪው ማለት ነው። ታሪኩን ሲደመድሙ እንዲህ በሚል ልብ ሰባሪ ቃል ነው፣ እንዲህ እንደለፈለፈች ሞተች። በእውቀቱ ይቀጥላል ታሪካችን ባያሌው ጦርነት ነው። በጦርነት ያሸነፈው የተሸናፊውን ንብረትና ሚስት ይማርካል። ዳግማዊ ቴድሮስ በኃያልነታቸው አነጋግለይ የሸዋን ግዛት በጦር አስገበሩ። ያጤ ሚኒሊክን አባት የሸዋውን ንጉሥ ኃይለ መለኮት የድል አድራጊውን ፊት ከማየታቸው በፊት ታሞ አረፉ። ቴዎድሮስ በተሸናፊው ቤት ሰተት ብለው ገቡ። ኃይለ መለኮት ሁለት ሚስቶች ጥለው ሄደዋል። የመጀመሪያዋ የምኒሊክ እናት ወይዘሮ እጅጋየው ሲሆኑ ሁለተኛዪቱ ወይዘሮ ትደነቅ ያለሽ የተባሉት ወይዘሮ ናቸው። ትደነቅ ያለሽ እጅግ ውብ ነበሩ ይባላል። ቴዎድሮስ ባልየውን ሊማርኩ መጥተው በሚስቲቱ ተማረኩ። ግን ፍቅር አለዝቧቸው አሽከራቸውን ያዝና ጫናት ለማለት ሳይደፍሩ ቀሩ። እቴጌ በጌ ምድር አብረን እንሂድ ብለው ጋበዟቸው። ሴት ያልፈለገችውን ኃይለኛ ወንድ የምታመልጥበት መሳሪያ ያላት፣ ያ መሳሪያ መላ ወይም በሾፐንሃወር አገላለጽ ማታለል ሊሆን ይችላል። ወይዘሮ ትደነቅ ያለሽ የአሸናፊውን ንጉሥ ልብ በሚያቀልጥ ፈገግታ የታጀበ መልስ ሰጡ። ደስ ይለኛል፣ ግን ከዛ በፊት ኢየሩሳሌምን ተሳልሜ ለመመለስ አስቤያለሁ፣ ይፍቀዱልኝ። ንጉሥ ስንቅ ሰጥተው አጃቢ ጨምረው ወደ ኢየሩሳሌም ሸኟቸው። ውቢትን ሸኝተው ወደ ቤታቸው ሲመለሱ የኃይለ መለኮት እናት ወይዘሮ በዛብሽ ሸዋ እንዲገብር እርዳታ አድርጌያለሁና ሹመት ይስጡኝ ብለው ጠየቁ። በዚህ ጊዜ ነበር አሸናፊው ንጉሥ ከወደ ኢየሩሳሌም መርዶ የሚያክል ዜና የመጣላቸው። ወይዘሮ ትደነቅ ያለሽ ውቢቷ ከኃይለ መለኮት ወዲያ አለማልሻም ብለው መንነዋል ተባለ። ይህንን ሲሰሙ አጼ ቴዎድሮስ ይቺን ግጥም ወደ ታሪክ ወረወሩ። አወይ ጉድ፣ ሚስቲቱ መናኝ፣ እናቱ ሹመት ለማኝ። ታሪክ መዝጋቢው ዘንግቶት ይሆናል እንጂ ግጥሙን እኔን ብሎ አማኝ ብሎ የሚደመድም ይመስለኛል ሲል በእውቀቱ ስዩም የመንግሥቱ ለማ መጽሐፍ ላይ ተመስርቶ ጽፏል። ነቢይ መኮንን ለሰይፉ በኢቢኤስ በሰጠው ቃለ መጠይቅ ላይ ለዚህ ትውልድ ያንብባቸው ብሎ ከጠቆማቸው አስር መጻሕፍት መካከል ሁለቱ የመንግሥቱ ለማ ናቸው። አንደኛው ትዝታ ዘአለቃ ለማ፣ ሁለተኛው ደግሞ ደማሙ ብዕረኛ ደማሙ ብዕረኛ መንግስቱ ለማ ራሱ ግለ ታሪኩን የጻፈበት ነው። ትዝታ ዘአለቃ ለማ ደግሞ መንግስቱ አባቱ የነገሩትን ልክ እንደነገሩት አድርጎ የጻፈው ነው። መጽሐፉን ስናነበው ራሳቸው አለቃ ለማ የጻፉት ነው ይመስለው። እሳቸው ለሱ እንዳወሩለት አድርጎ ነው መጽሐፉን ያቀረበው። ታዲያ በዚህ በትዝታ ዘአለቃ ለማ ላይ ተመስቶ ነበር ቀደም ሲል በእውቀቱ የጻፈውን ያቀረብንላቸው። ከዚች ከትዝታ ዘአለቃ ለማ መጽሐፍ ግን አንወጣም። በጣም አስገራሚ እውቀቶች፣ አስገራሚ ታሪኮች ሰፍረውበታል። የመንግስቱ ለማ አባት አለቃ ለማ የአጤ ምኒልክን አወላለድ አስመልክቶ በዚህ መጽሐፍ ያሰፈሩትን አሁን እነግራችኋለን። አለቃና የምኒልክና ትዝታዛ አለቃ ለማ መንግስቱ ለማ ከጻፈው የተቀነጨበ አለቃ ለማ የታላቁ ባለቅኔ የመንግስቱ ለማ አባት ናቸው። በቤተ ክህነት እጅግ ብዙ የተማሩ ሊቅ ነበሩ። የህይወት ታሪካቸውን በአንደበታቸው በሚያወጉን ትዝታዛ አለቃ ለማ ከሚባለው መጽሐፋቸው የተቀነጨበ ወግ ነው። እንግዲት የአባቴናት ይላሉ የመንግስቱ አባት አለቃ ለማ እንግዲት የአባቴ እናት እንደ እርሷ ያለ ወንድ እንኳ የለም እንኳን ሴት ብርታቷ ምክር ስታውቅ ንብረት የተሰናከለበት እንደሆነ ወይዘሮ እንግዲት ይምከሩ ከእሳቸው ምክር ተቀበል ይባል ነበር የተናገረችው ነገር ይሆንላታል ባላ ግቢ ሲሏት ጊዜ እምቢ አለች ቁርባኔን አላፈርስም አለች ሟቹ የልጃገረድ ባሏ ናቸውና ባላ አላገባም አለች በብዙ ወገን ያም ይመጣል ያም ይመጣል አይሆንም ትላለች ውሽን ገብረ ሚካኤል ልጅ የላቸውምና ትወልድል ይመስሏቸው አገባለሁ እቆርባለሁ አሉ። ማይም ናቸው፣ ያርሳሉ፣ ባለጠጋ ናቸው። የአባቴ እናት ልታገባ ስትል የአባት ዘመዶች እኛ ልጃችን የእንጀራ አባት አያይምና እንወስዳለን አሉ። ልጃችን በእንጀራ አባት አያድግም አሉና መጡ ሊወስዱ። እኔ ከልዤ አልለይም፣ እኔ ልዤን አልሰጥም፣ ባል ማግባቱ ይቅርብኝ አለች የአባቴ እናት። ኋላ እኒያ አቡነ አሮኖች ካህናቱ መምህሩም ሽማግሌ ሁሉ ምነው ነው እንዲህ ታረጋላችሁ? እንዴት በልጅነት ባል ሳታገባ እንዲሆናት ቅር አለና ሽማግሌ ተቆጣቸው። የሟቹ ባል ዘመድ ትኩ ፈንታ ልጁን ይዤ ሄዳለሁ ብሏል፣ የእንጀራ አባት አያሳድገውም ብሏል አለች። ከብት ቀረበ። የሟች ባል ንብረት 24 ሆኑ ከብቶቹ፣ 12 አባት፣ 12 እናት ሆነ። የእሷማ እሷዋለች፣ የአባቱ ፈንታ ለልጁ ነው ተባለ ተቆጠረና ያ ባል የተባለው ቀረበ። የሚያገባት ይሄ ከብት ይኸው፣ የላሟ ወተት፣ የበሬው ጉልበት ለልጁ ደሞዙ ነውና ዝንጀሮ እንዳይጠብቅ፣ ከብት እንዳይጠብቅ፣ እንዲማር ብቻ ከተማሪ ቤት በቀር ከምንም ከምንም ከትዕዛዝ እንዳይገባ ተብሎ ለልጁ ተሰጠ። ተነጋግረው በዚሁ አለቅ እንግዲት በብዙ ብዙ ጭቅጭቅ ውሽን ገብረ ሚካኤልን አገባች። ማኅፀኗ አሮ ቀርቷል። በዚያ በባሏ ሐዘን ምንም ሳትወልድ ቀረች። ውሽን ገብረ ሚካኤል የአጤ ሚኒልክ አጎት መሆናቸው ነው። በእናታቸው የአጤ ሚኒልክ የእናታቸው ወንድም ናቸው። የአጤ ሚኒልክ እናት የእኛ ሀገር ሴት አይደሉም፣ በአባታቸው አዲያሞ ለማ እሱ አይደለም ያጤ የምኒልክን እናት የወለደ። አዎ። አባትየው የላስታ ተወላጅ፣ የመቄት ተወላጅ ናቸው። የዚህ የሸዋ ሰው አይደለም፣ የላስታ ሰው ነው። ታዲያ ከላስታ በጌ ምድር ወርደው ደብረ ታቦር አጠገብ ነው አሞራ ገደል ይባላል። የዛን የአሞራ ገደል ባላባት ልጅ አግብተው አዲያሞ ለማን የወለዱ እንግዲህ፣ ያን ጊዜ አገራችንን የሚገዙ ወርሴዎች ይባላሉ የእጆች ማለት ነው። የእጆች ይገዛሉ። ይህ አዲያ ሞለማ ከየእጆች ሰው ይገድላል። በአምባጓሮ ተጣላና አንዱን ወርሴህ ገደለ። የእጆች አገረ ገዦች ናቸውና ያን ጊዜ በአገር ለመኖር የማይቻል ሆነ። በዚያ መለጠና ተሰደደና ሸዋ መጣ። እዚህ ሎሌነት ገባ ለሳለ ሥላሴ አያት። ታዲያ ሲኖር የአዲያ ሞለማ ከመንዝሴት የአጤ ምኒልክን እናት ወለዳት። በኋላ በደሙ ታርቀናልና ና ሲሉት ተነስቶ ሄደ። ወደ መቄት ተመልሼ መጥቼ ልጅን ወስዳለሁ ብሎ ነበር። ሄደ። ከዚያ ግን ወዲያው እንዳለቅ ተመልሶ መጥቶም አልወሰዳት ቀረ ቀረ። እንግዲህ የምኒልክ ናት፣ በአባቷ መቄት ናት ማለት ነው። ታዲያ ከመንዝ መጣችና አለቃ ምላት ቤት ግርድና ገባች። የአንኮበር ሚካኤል አለቃ ናቸው አለቃ ምላት። ልጅ ግርናት ማለዳ ግብሮ ወጥቷል ከጓደኞቿ ጋር። ታዲያ ለጓደኞቿ ዛሬ እንዲያው ሲጫወትብኝ አደረቅሸት አለቻቸው። ምንድን ነው ምንድን ነው? አሉ። ኧረ እንዲያው ምኑን አውቄዋለሁ፣ ብቻ ከብልቴ ፀሐይ ወጣች አለቻቸው። እነዚያ ልጃገረዶች በሳቅ ወደቁ፣ ሳቅ በሳቅ ሆኑ። እየተሳሳቁ ቤት ገቡ። ፀሐይ ከብልቴ ወጣች አለች ሲሉ ያ የቤቱ ምስለኔ ሰማ። ሐለቃ ምላ ዘንድ ገባ። ኧረ ጌታዬ፣ ይህች እንግዳ አገረዳችን ጉዳ መጣች። ምን አረገች ምን አረገች ደግሞ? ፀሐይ በብልቴ ወጣች አለች። አሁን አሽከሮቻችን ሁሉ ይሳሳቃሉ ብሏቸዋል ታዲያ ይች ከኛ ዘንድ ምናላት፣ ኸላይኛው ቤት ውጭ ይበሏት አሉ አለቃምላት አንኮበር ቤተ መንግሥቱ ኸላይ ነው ጉባ ነው ቤተ መንግሥት ያለበት። ተመለሰ ሄደና፣ አረጌታ እኮ መልካም ተረጎምላት። ምን አሉ? ሃላይኛው ቤት ውጭ ይበሏት ከኛ ምንአላት ብሎ ብለው አሉ። ጓደኞቿ ሁሉ ሰምተዋል። አለቃ ምላት በዚህ አገር ክቡር ናቸው። እንደ ጳጳስ ውሃ የሚቀዱት ከቤተ መንግሥት ጋር ካንድ ነው። እታች ከሚካኤል ግርጌ ነው። ይችም እንግዳዋ ወንዝ ወረደች። አንድ ቀን እነዚያ የቤተ መንግስቱ ስራቤቶች ሥራ ቤቶች የማያውቋት ናቸውና፣ ይችም የእናንተ ናት? አዎ። የየት ሀገር ናት? ኧረ ይችማ ጉድ ያላት ናት። ከብልቴ ጠሐይ ወጣች ብላ እልማይታ፣ ጌታ ቢሰሙ ከላይኛው ቤት ውጪ ብለዋለዋት ተባለ፣ ትርጓሚው አለቃ ምላትን መላው ሸዋ ይጠብቃቸዋል፣ አነጋገራቸውን እኔ ሥራ ቤቶች ሰሙና ወጡ። እረ አለቃ ምላት ቤት አንዲት ገረድ ገብታለች፣ እንዲህ እንዲህ ብላ አለመች አሉ። ሀላይኛው ቤት ውጪ ብለው አለቃ ምላት ደግሞ ተረጎሙ አሉ ብለው ማውራት። የሳህለ ሥላሴ ባለቤት የነ ኃይለ መለኮት የነ ሰይፉናት ይህን ሰምተው ጥሩልኛችን ልጅ ብለው፣ ተጠራች፣ መጣች። አገር ሼት ነው መንዝ፣ እኔ ጋር አትቀመጪም ልጄ። ምን ከፋኝ፣ ተቀመጭ በሉ ጥጥ አምጡላት የእጅ ሥራ ታግባ። ዛዲያ የሸዋ ሴት ለእጅ ሥራ የጥጥ ነገር እንዲያ ነው። ደስ አሰኝቷቸዋል። ምንጣፉን ልብሱን፣ እሳቸው ካሉበት ተኝ ብለው ሰጧት። ከልጆቻቸው ሰይፉን ነው የሚወዱ። ሴቲቱ ያ ጣሀይ ከሰይፉ እንዲወለድላቸው እንዲህ ያለች ልጅ ይዤ የላሃለው እንዲህ ያለች ልጅ እንዲህ ያለች ብለውታል ለሰይፉ ለሚወዱት ልጃቸው። ሰነበተች። አንድ ቀን ማታ ልክ ላሃለው ብለውታል ለሰይፉ እንግዲህ ከሳለ ሥላሴ ቤት ግብር ይበላሉ። ልጆቹ አባታቸው ቤት በልተው ጠጥተው፣ ሽንጥም ታናሽም ቢሆን ደግሞ ይጨመርና ጠጁ ይሆንና መሶቡ ወጡ መጥቶ ደግሞ የልጆች ቤት አለ። በላይ ኃይለ መለኮት ይቀመጣል። ቀጥሎ ሰይፉ ነው። በወዲያ በኩል ዳርጌ ደግሞ ኃይሉ ነበሩ። የይፋት እነዚያ ይቀመጣሉ፣ ባለሟሎች ይቀመጣሉ። የቀረው ይቆማል። እንደገና ግብር ይገባል። ቅልጥ ይላል። እናቱ ያችን ሴት ለሰይፉ ወሰዱና ሰጡ። ሄዳችሁ ከሰይፉ መኝታ አስቀምጧታሉ፣ እና ላኩለትና መታ ተቀምጣለች። ሰማ። ሰይፉ ደግሞ የሚወዳት ሌላ ሴት አለችው። ታዲያ ለወንድሙ ወንድሜ የምትመጣ ሴት አለችብህ፣ አለው ኃይለ መለኮት ወንድሙ የለችብኝም። እንግዲህ ሜቴ አንዲት ሴት መርተውብኛል። የእኔ ገሊት ደግሞ ትመጣለች አሁን ተመልሳ፣ ሁለተኛ ላገኛት ባካን፣ ተወሰድልኝ፣ እኔ ምን ቸገረኝ አለ ኃይለ መለኮት። ወጣችና ልጅቱ ከኃይለ መለኮት መኝታ ገባች። በበነጋውም መጣች ሕዚያው በበነጋውም መጣች ሕዚያው ሚኒልክ ተጸነሰ ከሰይፉ ጸነሰችልኝ ብለው ደስ ብሏቸው ሳለ እናትየዋ ከኃይለ መለኮት ነው የጸነሰችው አሏቸው ስራ ቤቶቹ እንደ ምን ሰይፉ አይሆንም ብሎ ጥሯት አሉ አንቺ ከማና ያረገሽው ምን ነውን የሰደድኩሽ ከሰይፉ አይደል እንዴ እሱማ ሌላ አለችብኝ ብሎ ለኃይለ መለኮት ሰጠኝ በግር ብረት ታሰረች ኋላ እኛ አማችየው የሳህለ ሥላሴን ሴት ልጅ አገቡ። ይሰማሉ ምነው ቤቴ ምነው በሴት ልጅ እንዴት ይጫወታሉ? እንዴ ወንድም አማቾቹን ልታጋድል ከኃይለ መድረኮ ታረገዝኩ ትላለች። ታዲያ እነሱ ይተዋወቃሉ። ሰይፎ አይሆንም ሲል ጊዜ ምን ታርግ አሉና አስለቀቁ። ሳህለ ሥላሴ ሰሙ፣ መጸነሷን ሰሙ። ከዚያ ሚኒሊክ ተወለደ። ሰንብተው አምጦ አሳዩኛሉ መጣ። ያ ልጅ ምን ይልህ ያሉ ሳህለ ሥላሴ ናቸው። እንግዲህ አንተን ሸዋ ምን ይልህ ሸዋ ምን ይልህ አሉ ምኒልክ ያለ ተማሪ ነው ለቅኔ ድሮ በቀዳማይ ምኒልክ ማለት ነው። እሳቸው ያሉ ግን ምን ይልህ ነው ነው። ምኒልክ የ12 ዓመት ልጅ ናቸው፣ እጃቸውን ሲሰጡ ለቴዎድሮስ። አባትህ ምን አለ ምን አለ እንዲያው ምን ነገረህ ቢሏቸው፣ ምንም የነገረኝ የለ ከአንገታቸው ክታብ ያለችውን እያሳየ ይቺን ሰው ያይብህ ብለውኛል እንጂ ደማሙ ብዕረኛ መንግስቱ ለማ ሰኔ 1 ቀን 1916 ዓመተ ምሕረት ሐረር አደሬ ጢቆ በተባለ አካባቢ ተወለደ። አባቱ ታዋቂ የቤተ ክርስቲያን ሊቅ የነበሩ ሲሆን በመጀመሪያ ላይ የመንግስቱን የአስኳላ ትምህርት ባይወዱለትም ጣሊያኖቹ ልጁን የማያስተምር ሰው ሁሉ ይቀጡ ስለነበረ ለማስተማር ተገደዋል። ቆይቶ ግን እሳቸው አዲስ አበባ በቀዳማዊ ኃይለ ስላሴ ትዕዛዝ ተቀይረው መጥተው እሱ የኮተቤ ተማሪ ከሆነና የትምህርት ውጤቱም አስደሳች ሲሆን የቀድሞ አቋማቸውን ሳያላሉት አልቀሩም። ስለሆነም በጣሊያን ወረራ ዋዜማ ባህረር ሀደር የጢቆ መካነ ስላሴ ተወልዶ ከቆሎ ተማሪነት ተነስቶ የለንደን ስኩል ኦፍ ኢኮኖሚክስ ተማሪ እስከመሆን በቅቶ የቅኔ ቤት ሊቅነት ሳይበቃው የአማርኛ ሥነ ጽሑፍ ቀደምቶች መካከል ለመቆጠር የበቃ ኢትዮጵያ ካፈራቻቸው ድንቅ ገጣሚያን ጸሐፌ ተውኔቶች አንዱ ነው መንግሥቱ ለማ ትዳሩን በተመለከተን ያየ እንደሆነም ከየሸወልደ ቂርቆስ ጋር ተጋብቶ የውብ ድንበር መንግሥቱንና አለማየሁ መንግስቱን ወልዷል። መንግስቱ በአባቱ አካሄድ ሀገራዊን የቤተ ክርስቲያን ትምህርት በጠና ተምሮ ሲያበቃ በእንግሊዝ ሀገር ወደ ስድስት ዓመት ቢቆይም ትምህርቱን ሳያጠናቅቅ ነው በ1956 ዓ ምት ወደ ሀገሩ ለመመለስ የበቃው። ይሁንና በቆይታው ከብዙ የእንግሊዝ ደራሲያን ጋር ለመተዋወቅ በቅቷል። በተለይም ከጆርጅ በርናንድ ሾ ጋር ወዳጆች እንደነበሩ ይነገራል። እዚያም ወደ አዲስ አበባ ከተመለሰ በኋላ የተሰማራው ወደ መንግስት ስራ ሲሆን በህንድ አገር ዲፕሎማት ሆኖ ከሄደ በኋላ ምናልባትም በኢትዮጵያ የመጀመሪያ የሆነውን ዘመናዊ ኮሜዲ ተውኔት ጠልፎ በኪሴን ደርሷል። ከዚያ በኋላ የደረሳቸውና ያላቻ ጋብቻ ጸረ ኮሎኒያሊስት ባለ ካባና ባለ ዳባ የመንግስቱን ስም በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ቀዳሚ ተጠቃሽ ካደረጉት ሥራዎቹ መካከል ናቸው። በተጨማሪም ደቢር የተሰኘውንና የታዋቂው የሩሲያ ደራሲ አንቶን ቼኮቭ ተውኔት የሆነውን ዳንዴው ጨቡዴ በሚል የተረጎመ ሲሆን የጂቢ ፕሪስትሊን ደኢንስፔክተር ኮልስን ተርጉሞ ለመድረክ አብቅቷል። መንግስቱ ከተውኔቱ በተጨማሪ በስነ ግጥም የተዋጣለት እንደነበር ስራዎቹ ይመሰክራሉ። የግጥም ጉባኤ የተሰኘው ስብስብ መንግስቱ የግጥም መክሊት የተቸረው ደራሲ እንደነበር ይመሰክራል። ስዕላዊነቱ ላይ ቢያዘነብልም፣ ስልቱም የተለየ እንደነበር ብዙዎች ይጠቅሳሉ። የአባቶች ጨዋታ፣ የግጥም ጉባኤ፣ ባሻሸብር በአሜሪካን ሀገር የተሰኙ ግጥም መድብሎች ታዋቂዎች ናቸው። እንደ ምስክርነትም በ1961 ዓ ም የቀዳማዊ ኃይለ ሥላሴ የሥነ ጽሑፍ ሽልማት ተሸላሚ፣ በ1962 ዓ ም ደግሞ ከካሊፎርኒያ ዩኒቨርሲቲ የአፍሪካ ሥነ ጽሑፍ ተሸላሚም ነበር። መንግሥቱ ደራሲም ብቻ አልነበረም፤ በተማሪዎቹ የተወደደ መምህር፣ በሳል ተመራማሪ፣ ለባህሉና ለቋንቋ ሙት የነበረ ከኢትዮጵያ ብርቅዬዎች አንዱ ነው። በተለያዩ መሥሪያ ቤቶችም እየተሾመ በሚገባ ሠርቷል። ከእንግሊዝ ወደ ሀገሩ ከተመለሰ በኋላ በሲቪል አቪዬሽን 1940-1950 በኃላፊነት በህንድ የኢትዮጵያ አምባሳደርነት ከ1950-1955ና በውጭ ጉዳይ ሚኒስቴር በምርምር ማዕከል ኃላፊነት ከ1955-1962 አገልግለዋል። መንግስቱ በሀገሪቱ ለመጀመሪያ ጊዜ በተቋቋመው የኢትዮጵያ ደራሲያን ማኅበር የብሔራዊ ቋንቋ መርሃ ልሳን መስራችና ዋና ጸሐፊ በመሆን ከ1962 እስከ 1967 አገልግለዋል። የብሔራዊ ቋንቋ አካዳሚ ዋና ጸሐፊ ከ1967 እስከ 1971 በመሆን ከ1971 ዓ ም ጀምሮ ደግሞ በአዲስ አበባ ዩኒቨርሲቲ በቲያትር መምህርነት በማገልገል በአጠቃላይ በኢትዮጵያ ዘመናዊ ስነ ጽሑፍ እድገት በአማርኛ ስነ ግጥም፣ ቅኔ እና በቲያትር ድርሰት ተዋናይነት በተመራማሪነትና በመምህርነት ግንባር ቀደም ሆኖ የኢትዮጵያ የሥነ ጽሑፍ ህዋ በብዕር ቀለም አድምቆታል። አዳዲስ የቲያትር ጥበባት ባለሙያዎችንም አፍርቷል። ሰውነውና እንደ ልብ ያለ እንቅፋት አይኖርም መቼም። አብዬ መንግስቱም ታሞ ለንደን ውስጥ ኤፕሶን በተባለ ሆስፒታል ለብዙ ወራት ተኝቶ እንደነበር አቦና አሻግር ይተርከዋል። በዚሁ በለንደን ሳለ በአንዲት ኮረዳ ፍቅር መውደቁንና ከለንደኑ አኗኗር ጋር ለመላመድ ከመቸገሩ የተነሳ ትምህርቱን እንኳን በግማሽ ሳያጠናቅቅ መመለሱን ይኸው በቅርበት የሚያውቀው ሰው ይናገራል። ፖለቲካ ላይ ስምምነት አልነበረውምና በብዙ ተንገላቷል። ዴሞክራሲያዊ አመለካከቱ፣ በራስ የመተማመን ልዕልናውና ፍጹማዊነቱ በእጅጉ ዋጋ አስከፍሎታል። በስነ ጽሑፍ ሥራና በንባብ ፍቅር ተጠምዶም ሌላውን ማህበራዊ ነገሩን እርግፍ አድርጎት ነበርና ከባለቤቱ የሺ ጋር አልመጥን አለ። የኋላ ኋላም ተፋታና የሚጣላው ብቸኝነቱን ተያያዘ። በዚሁ አኗኗሩ አንድ ቀን ሻይ ጥዶ እንቅልፍ ቢያሸልበው ቦታ ጋዙ ተቀጣጥሎ ቤቱን አቃጥሎበት ያውቃል። አብዬ መንግስቱን ስናጣ ያጣ ነው። ክህሎትና ክብሩን ሳናውቅለት ነው። ገና በስልሳ አራት ዓመቱ መንገዱን ዩኒቨርሲቲ ገብቶ ቢያስተምረንም ሳንከተልለት ነው። ደማሙን ብዕረኛ መንግስቱን ያጣ ነው። ከነዚህም መካከል የመጽሐፈ ትዝታ ዘአለቃ ለማ ምሳሌነት ይጠቀሳል። የብዙዎቻችንን አባቶች ሊወክሉልን የሚችሉትን ኢትዮጵያዊ ሊቅ አለቃ ለማን ታሪክ በራሳቸው አንደበት ያስነበብን እሱ ነው። የቀደመውም የተከተለውም አለመኖሩ ያስቆጫል። የሀገራችንን የመንፈሳዊና የስጋዊ ባህል ቅርስ በማይነቅዘው መዝገብ ለማከማቸት ታጥቆ የተነሱ እንዳሉ እንዲገፉበት ያልወጠኑትም እንዲጀምሩ ከልብ አሳስባለሁ ብሎ ነበር ደማሙ ብዕረኛ አብዬ መንግስቱ በመጽሐፈ ትዝታ ወመቅድሙ። ምልከታው ከፊት ከአባቶቹ ዘመን፣ ከኋላ የልጆቹን ዘመን ያጠናቀረ ነበር። ዘመናዊነትን ይቀበላል፣ የአባቶቹን ባህል ግን አይተላለፍም ነበር። የህይወት አካሄዱን ልብ ብለን ያስተዋልን እንደሆነ ፊት ለፊት ራሱን ለአደጋ የሚያጋፍጥ ሳይሆን በጨዋታ እያስመሰለ የሚሸነቁጥ ዋዘኛ መሳይ ሰው ነበር። ቲያትሮቹን ስናይ ከርዕሳቸው ጀምሮ ለሳቅ ብቻ የተገዘቱ ይመስላሉ እንጂ ሁሉም መልእክት አዘል ነበሩ። መንግሥትን፣ ባህልን፣ ከበርቴዎችን፣ ሕዝብን የሚተቹ ነበሩ። አንድ ጊዜ እንዲህ ብሎ ነበረ አብዬ መንግሥቱ ምንድን ነው ሰበቡ? ለምንድነው አልኩኝ ለምን ምክንያት፣ ያለም መኖሩ አዱኛ ህይወት ህፃን መወለዱ አርጅቶ ሊሞት፣ ለምንድነው አልኩኝ ለምን ምክንያት። ደማሙ ብዕረኛ መንግሥቱ ለማ ከሰራቸው ስራዎች መካከል መጽሐፈ ትዝታ ታሪክ፣ ደማሙ ብዕረኛ ታሪክ፣ የግጥም ጉባኤ ግጥምና ቅኔ፣ የአባቶች ጨዋታ ወግ፣ ባሻ አሸብር በአሜሪካ ግጥምና ቅኔ፣ ያላቻ ጋብቻ ተውኔት፣ ጠልፎ በኪሴ ተውኔት፣ ጸረ ኮሎኒያሊስት ተውኔት፣ ዳንዴው ጨቡዴ ተውኔት፣ ሹሚያ ተውኔት የዓለም ንጉሥ ያልታየ ያልታተመ ተውኔት መንግሥቱ ለማ ታሪክ ይገኙበታል። ያላቻ ጋብቻ 1956ና ጠልፎ በኪሴ 1961 በተሰኙት ተውኔቶቻቸው ደግሞ ለኢትዮጵያ ኮሜዲ ቲያትር በር ከፋች ኮሜዲያችን ዘመናዊ መልክ እንዲጎናጸፍ ጽፍ ያደረጉ የሥነ ጽሁፍ ሰው ናቸው። ትርጉም ሥራዎቻቸውም የተመሰገኑ ናቸው። ዳንዴው ጨቡዴ፣ ደቢር አንቶን ቼኮቭ፣ ግደይ ግደይ አልኝ ለስት ቱኪል ታውፊቅ አልሐኪም ጠያቂ አንን ኢንስፔክተር ኮልስ ጆሴፍ ፕሪስትሊ እና ሌሎችንም ሥራዎች ያበረከቱ ጀግና የጥበብ ሰው ነበሩ። መንግሥቱ ለማ ቁመቱ አጠር ያለ ጸጉሩም ገበያ ያለ ሲሆን፣ ስለዚህ ማብዝቶ መቀለድ የሚወድ ነበር። መላጣው ላይ ጣል የሚያደርጋት ኮፍያ በተለይ ወደ ሕይወቱ ማብቂያ አካባቢ ከእጁ አትለየውም ነበር። ተግባቢ ፊቱ ዘውትር ደማቅ ፈገግታን ይለግሳል። ሌላኛው ባለቅኔ ለወደ ጸጋዬ ገብረ መድን ቢሮ ይሄዳሉ። በዛ ወቅት ቢራ ቢሮ የሚል ስራ እየሰሩ ነበረ ሎሬት ጸጋዬ። ከዛ ቢራ ቢሮን አላልተው ቢራቢሮ ቢሮ በማለት ወስደው ቢሮ የሆንና ቢራው የት አለ ብለው እንደተናገሩ ራሳቸው ሎሬት ጸጋዬ ተናግረው ነበረ። ስለ ደማሙ ብዕረኛ መንግስቱ ለማ ሪቻርድ ፓንክረስት እንዲህ ብለዋል። ኢትዮጵያ ከፋሽስት ኢጣሊያ መዳፍ 1933 ነጻ ከወጣች በኋላ በከፍተኛ ትምህርት ወደ ብሪታንያ ከተጓዙት የኢትዮጵያ ወጣቶች መካከል አንዱ ነበር። መንግስቱ ለማ በተፈጥሮ እውቀትን የመቀበል ልዩ ተሰጥኦና ፍቅር አለው በማለት እንደ ምሳሌ የጎጎልን የዲዮስቶቪስኪን የቶልስቶይን ስራዎች በአጭር ጊዜ አንብቦ እንደተረዳቸውና ከነባራዊው ዓለም ጋር የማገናኘት ችሎታውም የላቅ እንደነበረ ሪቻርድ ፓንክረስ መስክረውለታል። በተጨማሪም ደማሙ ብዕረኛ በቅርብ የሚያውቁት ወዳጆቹ ወደር የለሹ የሞራል ጀግና ነው የሚሉት የሙያ ኩዮቻቸው የተማሩትም ያልተማሩትም በአቋራጭ ለመክበር ሲሯሯጡ፣ እኔ ሞራሌን አልሸጥም የፕሮፓጋንዳ መጠቀም ያለውንም በማለት ዳር ይዞ መመልከትን የመረጠ ይሉታል ደማሙ የተወደዳችሁ የነበር ሚዲያ ተከታታዮች፣ ለዛሬ በጥበብ ነበር መሰናዷችን ደማሙ ብዕረኛ መንግስቱ ለማን አስመልክተን ያዘጋጀነው መሰናዶ ይህን ይመስል ነበረ። ስለተከታተላችሁን ከልብ አድርገን እናመሰግናለን። በሌላ የጥበብ መሰናዶ እስክንገናኝ የዛሬውን በዚሁ እናጠናቅቃለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ።